ቀጥሎ አንድ አስተማሪ ታሪክ እናቀርብላችኋለን። በአንድ ጫካ ውስጥ አንበሳ እና ሚዳቆ ይጮኻሉ። የሁለቱም ጩኸት ታዲያ ለፈጣሪያቸው የሚያደርሱት ጸሎት ነበር። አንበሳው ከእባኬ አምላኬ የዕለት ምግቤን አብላኝ ከእያለ ነበር የሚጮኸው። ሚዳቆ ደግሞ በበኩሉ ከፈጣሪ ሆይ አንበሳና ነብርን ከመሳሰሉ ጠላቶች ጠብቀኝ ከእያለ ነበር። በመካከል አንበሳው ጩኸቱን ሲያቆም የድኩላውን ድምፅ ይሰማል። እናም አንበሳ ድምፁን ወደ ሰማበት አቅጣጫ መጓዝ ይጀምራል። ሚዳቆ የአንበሳውን ድምፅ መጥፋት ባወቀ ጊዜ ይሄኔ ወደ እኔ እየመጣ መሆን አለበት ሲል ፍርሃት ውስጥ ገባ። የፈራው አልቀረለትም። ቀስ ብሎ አንበሳው እየተሽለኮሎ ከሚዳቆ ካለበት አካባቢ ደረሰ። በዚህን ጊዜ ሚዳቆ ባለ በሌላ አቅሙ ግሬያቸው ሚዳቆም ስትሮት ቆዩ። መጨረሻ ላይ ሚዳቆ አመለጠች። ድንገት በመንገድ ላይ ግን አንድ አጋዘን በአካባቢው ከሚገኝ ግጦሽ ሳር ጥግብ እስኪል በልቶ በዚያ ላይ የምንጭ ውሃውን ተጎንጭቶ ያለ ሀሳብ ለሽ ብሎ ያመነዥካል ካል አንበሳችም ከተመስገን ሚዳቆ ብትነሳኝ አጋዘን ሰጠ ሰጠሃኝከ በማለት አምላኩን እያመሰገነ ምሳ አደረገው። አብላኝ ያለ በላ፣ አድንኛ ያዘ የተኛ ግን ተበላ። ጸሎት ሁሌም አስፈላጊ ነጎ። ልጆች እናንተም ጸሎት አድርጉ።